ጤና ይስጥልኝ። የለተረቡ ህዳር 10 2018 ዓ.ም የዋዜማ ለቸኮለ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። የኢትዮጵያ መንግስት ህጻናትን በግዳጅ ይዞ ለውትድርና አገልግሎት የመመልመል ድርጊቶችን እንዲያስቆም እና በመንግስት መዋቅር እና በታጣቂ ቡድኖች ውስጥ በውትድርናና የጸጥታ ስራ ተሰማርተው የሚገኙ ህጻናት እንዲለቀቁ እንዲያደርግ የአሜሪካ መንግስት በሰዎች ዝውውር ዙሪያ ሰሞኑን ባወጣው አመታዊ ዓለም አቀፍ ሪፖርት አሳስቧል። መንግስት ባለስልጣናትን ጨምሮ በሰዎች ዝውውርና ህጻናትን ለውትድርና አገልግሎት በማሰማራት በሚሳተፉ አካላት ላይ ምርመራ በማድረግ ከባድ የእስር ቅጣትን የሚጨምር ጥብቅ እርምጃ እንዲወስድም ሪፖርቱ ምክር ተሰጥቷል። መንግስት የሰዎች ዝውውርን ለመግታት በርካታ ጥረቶችን ማድረጉን ሪፖርቱ የጠቀሰ ሲሆን፣ ሆኖም መንግስት ችግሩን በመግታት ረገድ እስካሁን ዝቅተኛውን ደረጃ ማሟላት አልቻልም ብሏል። መንግስት በሰዎች ዝውውር የተሳተፉ ባለስልጣናትንና በርካታ ሰው አዘዋዋሪዎችን በፍርድ ቤት ቢቀጣም እስካሁን የመረመራቸው የሰው ማዘዋወር ወንጀሎች ግን እጅግ ጥቂትና ለመደበኛ ፍልሰተኞች ከለላ የመስጠት ጥረቶቹም ውስን መሆናቸውን ሪፖርቱ አመልክቷል። መንግስት የግዳጅ ጉልበት ብዝበዛንና ሕፃናትን ለወሲብ ማዘዋወርን ጨምሮ የአገር ውስጥ ሰዎች ዝውውር ወንጀልን በበቂ ሁኔታ መከላከል እንዳልቻለም ይኸው ሪፖርት ገልጧል። ሪፖርቱ መንግስት ከሰራተኛ ቀጣሪ ሀገራት ጋር ተጨማሪ ስምምነቶችን እንዲፈራረምና ገለልተኛ የስራ ቦርድ ማቋቋምን እንዲሁም የሰራተኛ ቅጥር ክፍያዎችን ማንሳትን ጨምሮ በሰራተኛ ቀጣሪ ኤጀንሲዎች ላይ ጥብቅ ቁጥጥር እንዲያደርግም ምክረ ሀሳቦችን አቅርቧል። የአማራ ክልል የእስልምና ጉዳዮች ምክር ቤት ትምህርት ሚኒስቴርና የአማራ ክልል ትምህርት ቢሮ የግዕዝ ቋንቋ ትምህርትን ጨምሮ በተለያዩ ጊዜያት የሚወስኗቸው ውሳኔዎች የሙስሊሙን ሕዝብ መብት በእጅጉ የሚጋፉና የሚጥሱ ናቸው በማለት ተቃውሞውን ገልጧል። ምክር ቤቱ ከእስልምና ጉዳዮች ጠቅላይ ምክር ቤት ጋር በጋራ በመሆን ከትምህርት ሚኒስቴር እና ከክልሉ ትምህርት ቢሮ በመወያየት ሙስሊም ተማሪዎች የግዕዝ ቋንቋ በግዳጅ እንዲማሩ መደረጋቸውን በተመለከተ የተፈጠረውን ችግር ለመፍታት ከፍተኛ ጥረት ማድረጉን ገልጦ፣ ሆኖም ችግሩ እየተባባሰ መሄዱን ጠቅሷል። በጉዳዩ ላይ ለመወያየት ሁለት ጊዜ የክልሉን ትምህርት ቢሮ በደብዳቤ መጠየቁን የጠቀሰው ምክር ቤቱ ቢሮው ግን ለውይይት ፈቃደኛ አለመሆኑ በከፍተኛ ሁኔታ እንዳሳዘነው ገልጧል። ትምህርት ቢሮ በጉዳዩ ላይ አስፈላጊውን እርምት እንዲያደርግም ምክር ቤቱ አሳስቧል። ምክር ቤቱ በጥቅምትና ህዳር ወራት ለክልሉ ርዕሰ መስተዳድር ደብዳቤ ጽፎ እስካሁን ምንም ምላሽ እንዳልተሰጠው በመግለጽም ርዕሰ መስተዳድሩ ለምክር ቤቱ የውይይት ጥያቄ ምላሽ እንዲሰጡ ጠይቋል። በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ ወዲህ በሺዎች የሚቆጠሩ ሰዎች የአስገድዶ መድፈርና ወሲባዊ ጥቃቶች እንደተፈጸሙባቸው ከ43 የጤና ጣቢያዎችና ከሕክምና ባለሙያዎች ካሰባሰባቸው መረጃዎች መረዳቱን ጠቅሶ ቢቢሲ ዘግቧል። ባለፉት ሁለት ዓመታት በክልሉ የአስገድዶ መድፈር ጥቃቶች የተፈጸሙባቸው ሰዎች ከ8 እስከ 65 ዕድሜ ክልል ውስጥ የሚገኙ እንደሆኑ ዘገባው ገልጧል። ግጭቱ ከተቀሰቀሰ ጀምሮ እስከ ባለፈው ዓመት ግንቦት ወር ድረስ ብቻ 2697 ሰዎች ላይ ያስገድዶ መድፈር ጥቃቶች እንደተፈጸሙባቸው ካሰባሰባቸው መረጃዎች መረዳቱን የጠቀሰው የዜና ምንጩ ከነዚህ ያስገድዶ መድፈር ወንጀል ሰለባዎች መካከል 45 ዎቹ ከ18 ዓመት በታች የሚገኙ ህጻናት እንደሆኑ አመልክቷል። ከግማሽ በላይ የሚሆኑት የአስገድዶ መድፈር ጥቃት ሰለባዎች በአባል ዘር በሽታዎች እንደተያዙና ና በርካቶች ለእርግዝናና ለከባድ የስነ ልቦና ቀውስ እንደተዳረጉ መረጃዎች እንደሚያመለክቱ በዘገባው ላይ ተጠቅሷል። የኢትዮጵያ አየር መንገድ ስድስት ተጨማሪ A3599 የተሰኘውን የኤርባስ የመንገደኞች አውሮፕላን አዘዘ። የአየር መንገዱ ኃላፊዎች የ የኤርባስ አውሮፕላኖች ግዢ ለመፈጸም ከኤርባስ ኩባንያ ጋር ስምምነት ትላንት የተፈራረሙት በዱባይ እየተካሄደ በሚገኘው የአውሮፕላን ኤግዚቢሽን በተጓዳይ ነው። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍንጣ ሰው ከኤርባስ ኩባንያ ጋር የተደረሰው የተጨማሪ አውሮፕላኖች ግዢ ስምምነት አየር መንገዱ በተከታታይ እድገት ለማስመዝገብ የያዘውን ራእይ ለማሳካት እንደሚያግዝ፣ አለም አቀፍ ደረጃውን የጠበቀ የመጓጓዣ አገልግሎት ለመስጠት እንደሚያስችለውና የአፍሪካ የአቪዬሽን ኢንዱስትሪ መሪነቱን ይበልጥ እንደሚያጠናክርለት ገልጸዋል። አየር መንገዱ ያዘዛቸው የኤርባስ አውሮፕላኖች አነስተኛ ነዳጅ በመጠቀም የካርበን ልቀትን በ25 በመቶ እንደሚቀንሱም ተገልጧል። የኢትዮጵያ አየር መንገድ በአሁኑ ወቅት ከፍተኛ ቁጥር ያላቸው የኤርባስ አውሮፕላኖች ባለቤት በመሆን ከአፍሪካ ቀዳሚው አየር መንገድ ነው። አየር መንገዱ ከኤርባስ ኩባንያ ስድስት ተጨማሪ አውሮፕላኖችን ያዘዘው 11 ተጨማሪ ቦይንግ 737 ማክስ አውሮፕላኖችን ለመግዛት ከቦይንግ ኩባንያ ጋር ስምምነት በፈ የተፈጸመ ማግስት ነው። ለዕለቱ የያዝናቸው የዋዜማ ለቸኮለ ዜናዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማኅበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።